በስምአብ አብ ሆወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተዋረካችሁ ብዙ ጸጋ፣ ብዙ ምረት ያለው ደግ አምላክ፣ ቅዱስ አምላክ፣ የውሃ አምላክ፣ ጻድቅ አምላክ ንጉሠ ነገሥት ኢየሱስ ክርስቶስ መድኃኒት ይሆንልን ይሆንላችሁ። ከሰማያት የወረደ ከእናታችን ከመቤታችን ተወልዶ በመስቀል ላይ በተሰቀለ ጊዜ ዕዳ ሲከፍል ዕዳ የተከፈለለት ሕዝብ የዳነ ሕዝብ በደሙ የተቀደሰ የተለየ ለርስቱ ለወገኑ የተለየ ሕዝብ ያደረገን ያረጋችሁ እግዚአብሔር ልጆች ሁላችሁ እንዴት ቆያችሁ? ሁሉን የሚችል አምላክ እና ጌታ መሬታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ እና ያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች መጋቢት 20ና 21 ማለትም የዛሬ ሳምንት ቅዳሜና እሑድ ማታ በአጋፔ ዞኦርቶዶክስ ቲክቶክ እና ዩቲዩብ እንዲሁም በሌሎች ወንድሞቻችን ከ10 በላይ ሚዲያ ላይ ወልቂጤ ማርያም ቤታችን ያደግንባትን ትልቋን ጥንታዊቷን ቤተክርስቲያን ለማ ፍጻሜ ለማድረግ የሚያስፈልጓት አንዳንድ ነገሮች ስላሉ እና ፕሮግራም አዘጋይተናል። ማታ ኦንላይን ፕሮግራም እና እናንተ የምትሰሙ የፕሮግራሙ ንቁ ተሳታፊዎች እንድትሆኑ ቤተሰቦች ናችሁ። እንድንቁ ተሳታፊዎች እንድትሆኑ ፕሮግራሞቹን ማስታወቂያችን ሼር እንድታረጉ፣ በእለቱ ደግሞ አብላችሁ እንድታመሹ፣ የእናታችን ቤታችን በረከት እንድትካፈሉ የእግዚአብሔርን ቤት በሰራው የምትሉ አስራት አለኝ የምትሉ ለመቤታችን አንድ በር አንድ መስኮት አንድ መስታወት ብንገዛ አስባችሁበት እንደተዘጋጁ በታላቅ አክብሮት ጠይቃለሁ። የጾማችን ጊዜ ነው፣ ቅዱስ ወራችን ላይ ነው ያለ ነው። እግዚአብሔር ይመስገን ለዚህ አድርሰን እናንተን ቤታችሁን እንዲባርክ እግዚአብሔር ዛሬ ሊያስተምረን የሚያስበው በኢሳይያስ 66 ቁጥር 11 ላይ ካለው ቃል ነው ትጠቡ ዘንድ ከማጽናናቱ አምጡት ትጠግቡ ዘንድ እጅግም ጠጥታችሁ በክብሯ ሙላት ደስ ይላችሁ ዘንድ የኢየሩሳሌምን ሰዎች መንፈስ ቅዱስ ወደ ደስታና ወደ ተድላ ወደ እግዚአብሔር ጉብኝት እየጠራቸው በነበረ ጊዜ በነብዩ በኢሳያስ የተነገረው እጅግ አስገራሚ የጥሪ ቃል ነው። ከዚያ ውስጥ ግን ዛሬ ልናየው የምንወደው በክብሯ ሙላት ደስ ይላችሁ ዘንድ የሚለው ነው። ሙሉ ክብር ምንድን ነው? ሙሉ ክብር በዚህ ጉዳይ ነው እግዚአብሔር ሊያስተምረን የወደደው። እንግዲህ እግዚአብሔር በባህሪው ታውቃላችሁ፣ ክብር አለው፣ ክቡር ነው፣ የተመሰገነ ነው። እና የእግዚአብሔር ምስጋና ምድርን የመላ እንደሆነ፣ እግዚአብሔር በክብሩ ማደሪያውን እንደሚጎበኝ እግዚአብሔር ቃል በተለያየ ቦታ ይናገራል እና እግዚአብሔር የክብር ዘውድ እንደሆነ ለሕዝቦቹ ኢሳያስ 28፥5 ላይ ይናገራል። ከራሱ አልፎ ለእኛም የክብር ዘውድ ነው። ዘውድ ሁሉ ዘውድ አይደለም፣ ታውቃላችሁ። የአበባ ዘውድ፣ የአበባ አክሊል አለ። ግን ደግሞ የክብር ዘውድ አለ። እንደነ ንግሥት ኤልሳቤጥ አይነቶቹ የሚያጠልቁት የክብር ዘውድ አንድ መርከብ ይገዛል የሚባል ዋጋ ያለው ነው። ከዛ በላይ የክብር ዘውድ ነው እግዚአብሔር ለልጆቹ እና ይህን የክብር ዘውድ የሆነ አምላክ የሚያመልክ ህዝብ ደግሞ በራሱ የከበረ ነው። ምንድን ነው የሚለው ምሳሌ 812 ላይ ጻድቃን ብዙ ክብር አላቸው ይላል። በጻድቃን ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ። ብዙ ክብር ብዙ ክብር አለ። ይህምን ማለት ነው ሰው ያከብራቸዋል፣ ሰው ይወዳቸዋል፣ ሰው ይፈራቸዋል፣ ሰው ይንቀጠቀጥላቸዋል፣ ያዳምጣቸዋል፣ ምክራቸውን ይሰማል ማለት ነው። ደግሞ እንደገና ደግሞ ሰውን የሚሰማሉ ነው። መቼም በመጀመሪያው ሀሳብ ሁላችንም እንስማማለን። እግዚአብሔር ከኛ ጋር ሲሰራ እንከበራለን። በምንሄድበት ቦታ ጉዳይ ዘንድ ብንሄድ በር ይከፈትልናል። ሀያላ ልባቸውን ያራራሉ። አስቴር እግዚአብሔርን ይዛ ጾማ ሳትጠራ በንጉሥ አርጤክስስ ፊት በቆመች ጊዜ የአርጤክስስ ልብ እንደተቀየረ ሞገስ ሆኖ ክብር ሆኖ ሰዎችን ሞገስ እንዲያገኙ በር እንዲከፈትላቸው ለምን እንዴት ባሉ ጊዜ መልስ እንዲመለስላቸው እግዚአብሔር ያደርጋል እና እግዚአብሔር ክብሩን የሚሞላው እግዚአብሔርን በሚወዱና በሚፈሩ ሰዎች ዘንድ ነው። እግዚአብሔር ለብሰውት ክርስቶስን ለብሰውት የሚሄዱ ሰዎች ናቸው። ምንድን ነው የሚለው ክርስቶስ ኢየሱስን ልበሱት ይላል። ክርስቶስ ኢየሱስን ስንለብሰው ክብር ይሆንልናል። የበላኑ ስጋ የጠጣኑ ደም በውስጣችን ያሉ ብርሃን በምንገባበት በምንወጣበት ቦታ ሁሉ ክብር ይሆነናል። አንዳንድ ሰው ክብር ይርቀዋል፣ በህይወቱ ይለፋል፣ አይመሰገን አይወደድ ቦታ አይሰጠው። እንዲህ አይነት ሰው ትናንትና ሰዎችን ሳያክብር በቀረባቸው ወራቶች ትናንትና ባሳለፈው ክፉ ንስሓ ገብቶ የጌታን ስጋና ደም ቢቀበል ይህ ሁሉ ነገር ይስተካከላል። ለምን? ክርስቶስን ይለብሳል ማለት ሰው ክርስቶስን ሲለብስ ህይወቱ ይቀያየራል። ልብሱ ሌላ ይሆናል ማለት ሰው በልብሱ እንደሚከበር ታውቃላችሁ። የክብር ወንበር የሚቀመጠው የሚዘረጋው እኮ በልብስ ነው በጌጠኛ ልብሳችን ነው ከጌጠኛ ልብስ በላይ በሆነው ልብስ በኢየሱስ ክርስቶስ ደግሞ ሰው ክብር ይለብሳል ስለዚህ ጌታችንን መውደድ እሱን ለመምሰል በህይወታችን መወሰን ከሱ ጋር ለመኖር ፍላጎት መኖር ይሄ ክብሩን እንድንለብስና በሰው ፊት ሞገስ እንዲኖረን ያደርጋል ደግሞም ይውላችሁ የተሞላ ክብር ወይ ሙሉ ክብር በሰው ዘንድ መከበር ብቻ ግን አይደለም በጣም ትልቁ ክብር ደግሞ ሰውን የማክበር ጥበብ ነው። ሙሉ ክብር የሚባለው ይሄ ነው። ግማሽ ክብር አለ። ሁሌ የሚከበሩ ግን ሰውን ማያከብሩ መኪና እየነዳን መንገድ ላይ አዲስ አበባ አደገኛም ነገር ቢሆን መንገድ ላይ ታጥፋችሁ ከፊት ለፊታቸው መኪና እንድታስገባችሁ ብትጠይቋቸው ፈጽሞ እሺ የማይሄዱ ሰዎች ማንዶ ታውቃላችሁ። ሽማግሌ ሰዎች ናቸው፣ ትልቅ ሰዎች ከኋላችሁ እኮ የሚገጫችሁ መኪና እንኳን እየመጣ እንደሆነ ቢያዩ አያሳልፏችሁ። ዝም ብሎ ነው የሚሄዱት። ተደፈርን የሚል ስሜት ስላላቸው ማለት ነው። እና በትለምኑት አስገባኝ ወይም ይቅርታ ብትጠይቁት ፈጽመው የሚቆጣችሁና መንገድ ቆሞ የማያስገባችሁ ትልቅ ሰው ነው። ይህ ትልቅ ሰው ግን እናንተ ወጣቶቹ፣ ጎልማሶቹ ይህን ብታደርጉ እንዴት አላከበሩኝም ብሎ ይበሳጫል። ሙሉ ክብር ግን እንደዚህ አይደለም የሚሰራው ሙሉ ክብር ያከብራል ደግሞም ይከበራል ይውላችሁ ያከብራል ማለት ክብር ከቤት ነው የሚጀምረው ክብር ከቤት ነው ባል ከሆነ ሚስቱን ያከብራታል ምን እንደሚናገር ያውቃል እንደመጣለት አይናገርም የሚስቴን ህሊና ጎዳለው ብሎ ያስባል ልጆቹን ያከብራል ያከብራል ልጆቹ ነገ አድገው እንዳይታዘቡት፣ ክብር ያለው ቃል ካፉ ይወጣል። ሚስትም ብትሆን እንደዚሁ ባሏን ታከብራለች። ትበልጠውም ትነሰውም ግን ታከብረዋለች። ሙሉ ክብር ያለው ቤት እንደዚህ ነው። ቃሉን ትሰማለች። እግዚአብሔር ቃል ቤተክርስቲያን ክርስቶስን ጌታዬ እንደምትለው ጌታዬ ትለዋለች፣ ታዘዘዋለች። ልጆቿን ታከብራለች። የምታሰራቸው ሰራተኞቿን ታከብራለች። ልጆቿን እንደ እንደመጣለት አትናገርም። አንድ ወጣት ምናለኝ እናቴም በጣም ተቀይሚያታለው አለ። ለምን ስለው ስትረግመኝ ነው የኖርኩት በሕይወቴ ተሰማት። በተናድሽ ቁጥር እንደእርጅ እንደሕፃን ልጅ ሳጠፋ ሕፃን ነው ልጄ ብላ አትልም። ተበሳጭ ታቢ ሊሆን ይችላል አጥፊ ሊሆን ይችላሉ፣ ግን መርገሟ ግን ክፉ ቃሏ ግን አይረሳኝም። ከአይምሮ የለኝ ትልቅ ሰው ሆኖ የእናቱን ቃል መርሳት አልቻለም። እንደው እንደመጣ እንደሞላ የሚደፉ የሚዘረግፉ ሰዎች ክብርን የማያውቁ ናቸው። የሰውን ክብር ህፃንም ልጅ ይከበራል። ነገ ትልቅ ሰው ይሆናል ይከበራል። አንዳንዴ እግዚአብሔር እኮ ህፃኑን ከትልቆች ያስፈልጣል። ኤሊ ካህኑ ያለ እኮ እግዚአብሔር ለህፃኑ ለሳሜን ነመል ድምፅ ያመጣው እና ሙሉ ክብር ያለው ሰው ህፃኖችን ህፃናት ሳይቀር ያከብራል። ያዳምጣቸዋል። ምን እንደሚናገሩ ይጠይቃቸዋል። ጓደኛ ይሆናቸዋል። ከዛ ደግሞ ሰውን ጎረቤትን ሰፈርን ድሃም ትሁን አብታም ይሁን እኩል ክብር እኩል ክብር። እንደገና በሃይማኖት ሳይለይ ይሄ የኔ እምነታ ተከታይ አይደለም ብለው ገላምጦት ካለፈ ጎዶሎ ክብር የተሸከመ ሰው ነው። ይሰው ማለት ሁሉን ሰው ማክበር፣ ክብር ለሚገባው ክብር መስጠት። የሌላን ቤት እምነት ሰው ቢሆን እንደ ሰው መከበር አለ የእግዚአብሔር ምሳሌ አሪያ ሆኖ የተፈጠረ ሰው መከበር አለበት። ኢየሱስ ክርስቶስ ራቁት የተሰቀለለት ሰው መከበር አለበት። ድሃዎች፣ ምስኪኖች፣ ቆሻሻ ሰብሳቢዎች፣ መኪና ጣቢዎች፣ ጫማ ጠራጊዎች፣ በኢትዮጵያ ደረጃ በረንዳ ዳሪዎች፣ ጎዳና ዳሪዎች መከበር አለባቸው፣ እንደ ሰው። እንደ ልባችን የምንናገራቸው መሆን የለባቸው መሆን የለባቸው። አንዳንድዴ እኛ ያደግንበት ቤተሰብ እንደ ልቡ ተናጋሪ ብርጭቆ ወርዋሪ እርስ በርስ ቤት ውስጥ በቃ ቤቱ ጦርነት የሆነበት ቤት ተጣልቶ ተፈነካክቶ ታርቆ ደግሞ እንደገና ማታ የሚያደርግ ደግሞ ጠዋት የሚጣላ ቤተሰብ ያለው ሰዋል። ይሄ ህይወት ላይፍ ስታይል ይመስለዋል። ፈጽሞ ግን ልክ አይደለም። እንዲህ አይነት ነገር አይወረስም፣ አይኮረጅም መቀበር ያለበት መጥፎ ጣዖት ነው። መጥፎ አምልኮ ስርዓት ነው። መጥፎ መጥፎ መጥፎ የጥልቁ መንፈስ አሰራር ነው። ሰው እርስ በርሱ እየተሰዳደበ እየተወራወረ፣ ደግሞ ማታባ ተቃቅፎ እየተኛ ጠዋት ተነስቶ እየተሰዳደበ መኖር እውነት ለመናገር ከጥልቁ መንፈስ የመጣ ነው። ይህንን ቀብሮ መውጣት ያስፈልጋል። ያዕቆብ የላባን ተራፊን የራሄልን አባት ጣዖት ዛፍ ስር እንደቀበረ ዛፍ ስር ቀብሮ መውጣት ያስፈልጋል። ይህንን ቆሻሻ ነገር እንጂ ባሕሪ አድርጎ ገንዘብ አድርጎ ልማድ አድርጎ እኔም እንደ እናቴ እኔ እኮ አልችልም መያዝ ነገር መያዝ አልችልም እያሉ መዘርገፍ፣ አይሰራ። መስተካከል ያስፈልጋል። ወንጌልን የሚያቅሰው ክርስቶስን የሚያቅሰው መተው የሚገባው መተው፣ መግረዝ የሚገባው መግረዝ ያስፈልጋል። አብርሃም እኮ እግዚአብሔር አንተና ቤተሰቦችን ባሮችን ሳይቀር ሸለፈታቸውን ግረዝ ሲለው እኮ ሽማግሌው አብርሃም እኮ ተነስቶ ራሱንና ወንዶቹን የገረዘው መግረዝ ካለበት ሰው መገረዝ አለበት። እየታመመ እየተሰቃየ በባልጩት መቆረጥ አለበት። ቀላል አይደለም። ይሄን ባሕሪ ማስተካከል፣ ክብር የሌለው ንግግር የሚናገሩ ሰዎች አሉ። ምን እንደሚናገሩ ራሱ ግራም ይገባቸው። ክብር የሌለው ንግግር ይናገራሉ። አንድ ነገር ሲሰማቸው ክብር የሌለው ቴክስት ይጽፋሉ ለሰው። ሀሳባቸው ጥሩ ውጤት እናመጣለን፣ የሰው ልብ እንነካለን ብለው ሊሆን ይችላል። ግን ክብር የሌለው ቴክስት መጻፍ፣ ክብር የሌለው ንግግር መናገር በስልክም በአካል ምንድነው ትርፉ? ማነው በዚህ ያተረፈው? አንደበት እሳት ነው፣ አይቃጠል ቤቱ ማነው ያተረፈ ስቶ በአንደበቱ የሚል መዝሙር አለ። አንደበት እሳት ነው። ክብር ይጎዳል፣ የሰውን ክብር ያፈርሳል። ሰው እግዚአብሔር ምሳሌ ነው፣ ክብር የሚገባው ፍጥረት ነው። ኮሪያዎች ቪዲዮ እያየሁኝ ኮሪያ ቪዲዮ አበባዎችን ሲያጠጡ እያመሰገኗቸው የዘምሩላቸው አበቦቹ ያጠጧቸዋል አበቦቹ ጥሩ ውበትና መዓዛ ስለሰጧቸው ኮሪያዎቹ ለአበቦቹ ይዘምራሉ ቦቹ ፍቅራቸውን ይገልጡላቸዋል ሰው ለአበባ እንኳን ፍቅር ሲገልጥ ለሰው እንዴት ነው የማድረግ የሚያቅተው እና ሰውን ማክበር ከቤት ከሰፈር በስራ ቦታ ጥበቃውን ቢሆን ጸዳቷን ብትሆን ትልቁም ሰው ነገ የት እንደምንደርስ አናውቅም። አንዳንዴ ክፍለ ሀገር ብዙ ክፍለ ሀገር ዞረን ነው እኛ የመጣ ነው። በአገልግሎታችን እና በምንሄድበት ቦታ ዘማሪዎች፣ ህፃናት ዘማሪዎች፣ ትልልቅ ዘማሪዎች እና አሉ እና አንድ ትልቅ ልጅ አሁን ዛሬ በሶሻል ሚዲያ ትልቅ ቦታ የደረሰ ልጅ በአንድ ጉዳይ ፈለግኩት እና ደወልኩለት እና ደህናን ሆይ አንተ ኮለኔ ባለ አለ እኔ ምን የት አግኝቻ ቃለሁ አንተ እኮ እዚህ ቦታ ክፍለ ሀገር መተህ እኔን አይተኸኝ ስዘምር አይተ መድረክ ላይ አውጥተህ ይህን ልጅ አግዙት ብለህ አበረታተህ ትልቅ እንድሆን ውስጤ እንዲ እንዲህ ብለህ ነግረኸኛ አላለ እኔ እርስችዋሉ ያ ማለት እኔ በጣም የገረመኝ ነገር መነግራችሁ ምንድን ነው አሁን ይሄን ማለቱ አይደለም የገረመ ክቦ ተናገር የውስጥ ቢሆን ይልጅ አጥላልቼውስ ቢሆን ንቄውስ ቢሆን ባላ ክብረውስ አሁን እኮ በጣም ትልቅ ቦታ ያለ ልጅ ነው። ሚገርማችሁ የፈለግኩት ጉዳይ ስለነበረኝም ነው ፈልጌውን የደወልኩለት። ያንን ሰው አዋርጀው ቢሆን ኖሮ በፈለግኩት ቀን ምን ሆን ነበር? በትናንትናው ስተታችን ምሳሌ እንገባ ይገባል። ሰው ሳናክብር ተጣልተን የሰውን ክብር አዋርደን እንደ ትልቅ ክብር አይተን፣ ነገርኩት እንዲያልኩት እንዲያልኩት ብለን ምንም ሳይሰማል፣ የትናንትናውን ነገር ንስሐ ሳንገባበት ሳንጸጸት፣ ዛሬ ያንኑ እያደረግን ከሰማይ መልስና ክብር የምንጠብቅ ሰው የተሳስተነ። ክብር የሚገባው ማክበር ይገባል። ክብር ለሚገባው ክብር ስጡ ይላል እግዚአብሔር። ሙሉ ክብር ቤትም ክብር፣ ሰውም ጋር ክብር ትልቅም ጋር ሲሆን ክብር ሌላ ሃይማኖት ሰው ተከታይ ቢሆን ሁሉም ሰው ክብር መስጠት ያስፈልጋል ያ ክብር ተጠቅልሎ ወደኛ ይመጣል ያ ክብር የእግዚአብሔር ልጆች መሆናችን መልካችንን ይመልሰዋል የክርስቶስ መልክ በውስጣችን ያሳያል ክርስቶስ ሁሉን አክብሯል አሳስጋሪውን አክብሯል ቀራጩን አክብሯል ሽተኛ ዳሪዋል የከበረውን ንጉሱን የካናት አለቃውን ሁሉን አክብሯል ክርስቶስ ክብር የሚገባ ሆኖ ሳለ ግን ለሁሉም ክብር ሰጥቷል። ህጻናቶቹን ሳይቀር ተዋቸው ወደ እኔ እንዲመጡ አትከልክሏቸው ብሎ አክብሯል። በክርስቶስ መንግሥት ውስጥ እግኖር የሚደረግ ፊት የሚነሳ ፍጥረት የለም። የክርስቶስ መንግሥት የክርስቶስ ልጆች ብርሃን ተካፋዮች የሆነነኛ ማንንም በማዋረድ ሰውኛን ሊወቅሰም አይገባም። በክፉ ንግግራችን፣ በክፉ ፊታችን፣ በክፉ ድርጊታችን በክፉ ቴክስታችን በክፉ ውስጣዊ አሰራራችን ሰው እንዳይ ሰውን የሚያዋርድ ነገር እንዳናደርግ እንዳናደርግ፣ ክብር ለሚገባው ክብር መስጠት ያስፈልጋል። ኢየሩሳሌም ልጆች ከክብሯ ሙላት እንዲጠግቡ እንደተመከሩ በክርስቶስ የክብር ሙላት ሰዎች ሕይወታቸውን ተባርኮ እንዲኖሩ ነው። ይህ ትምህርት የሚያስፈልግ የክርስቶስ ክብር ሙሉ ክብር ነው። ክርስቶስን የሚያምን ሰው ሙሉ ክብር ነው ያለው። ሁሉም ቦታ የትም ቦታ ማንንም በልኩ በክብሩ ደረጃ ማክበር ይችልበታል። እግዚአብሔር ይህን አስተምሮናል። ምን ተማራሽ ውስጥ ጻፉልኝ እስኪ ይሰማነውን በልቦናችን ጻፍ። እግዚአብሔር ቸርነት፣ እግዚአብሔር በጎነት፣ የመንፈስ ቅዱስ ጥበብ በልባችን ይደር። የእናታችን መቤታችን ረዴት በረከት የመላን ጥበቃ አብሮን ይሁን። ኮሜንት አርጋችሁ ላይክ በተኑን ተጭናፊ ትምህርቱ ሌላው ሰው እንዲሰማ ያደርጋል። ያሳሰብኳችሁ ማሳሰበ ሃያና ሃያ አንድ እንዳትረሱ። ቀሲስ አሸናፊ ማርያም መራም ነኝ። ሰላም። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔር አምላካችን ይህን ጊዜ ስለሰጠህ እናመሰግናለን። ተወደድከው፣ ተባረከው ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር ስም ብሩክ ምስጎን ይሁን። እግዚአብሔር የሚወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ምሕረት ብዙ ጸጋ የሰጣችሁ